የኔ እናት አንተም ልጅ ነህ አሉ የሀይምዬ እናት ዛሬ ማለት ነው። እስኪ እንደኔ ደስ ያለ ብቻ ኮሜንት ላይ ደስታቸውን ግለጹልኝ። እንደውስ ወዳችሁ እንደውስ ወዳችሁ! ዛሬ በቃ ከምን ጊዜውም በላይ ስመኘው የነበረ ወይም ደግሞ ስፈልገው የነበረ ነገር ነው የሆነልኝ ማለት ነው ያ ብዙ ጊዜ የሀይምዬ አባትና ሀይሚ ብሩኬ ይገናኛሉ። የሀይምዬ እናት ግን ለምንድን ነው ብዙ ጊዜ የማይገናኙት ወይም ዲ በቪዲዮ የማይመጡት? ያው ሌላ ቦታ አልፎ አልፎ ይመጣሉ፣ ሁልጊዜ ባይሆንም። ግን ደግሞ ከሀይምዬ ጋር ብዙ ጊዜ አይመጡም እና በጣም ብዙ ጊዜም ሆኗቸዋል። ከብሩኬም ጋር ደግሞ ቪዲዮ ሰርተው አላየኋቸውም እና በጣም የውስጤ በቃ በውስጤ ያለ ነገር ነው እና ዛሬ እንግዲህ ሀይሚ ብሩኬ የሀይሚ እናት ተገናኝተዋል ሰላም ሰላም እንዴት ናችሁልኝ የኔ ውድና የተከበራችሁ ቤተሰቦች ደህና ናችሁ ወይ እኔ ያለሁላችሁ እግዚአብሔር ይመስገን በያላችሁበት አለም ዳርቻ ሁሉ ሰላማችሁ በዝቶ ትርፍርፍ ይበልልኝ እያልኩኝ እንግዲህ ጨረቃዎች ዛሬ በጣም ለየት ባለመልኩ መልኩ በአዲስ ነገር ተከስተዋል እሱም ደግሞ የሁላችንም ጥያቄ የሁላችንም ፍላጎት የሆነውን የሀይሚዬ እናት ዛሬ እንግዲህ የሀይሚዬ እናትና ብሩኬ ታውቀዋል እስከ ዛሬ ብዙ ጥያቄ ነበረባችሁ አይደለም። ያ ጥያቄው ደግሞ ለምንድን ነው የሀይሚ የእናቷ ልደት ላይ ያልተገኘችው ለምንድነው የእናቷ ልደት ያላከበረችው ለምንድን ነውስ አንድ ላይ ቪዲዮ የማይሰሩት ለምንድን ነውስ በቃ ብቻ ግን ብዙ ጥያቄ ነበር። ግን በዛ ጥያቄ መሰረት በነገራችን ላይ በጥያቄ መሰረት እኛ ስለጠየቅናት ብቻ ሳይሆን የእሷ ፍላጎትም ስለሆነ ሀይሚዬ ዛሬ እናቷን ይዛ ከብሩኬ ጋር አስተዋውቃለች። አብረው መጥተዋል ማለት ነው። በጣም በጣም በጣም ደስ የሚሉ እናት። በቃ ልክ እንደምን እንጂ አገሩ ግን ማለት ነው በጣም የሰለጠነ ነው። ቡታጀራ እግዚአብሔር ነው ምላችሁ። በቃ ምንም በቃ ዘና ያሉ እናት ልቅቅ ያሉ በቃ ልክ እንደ ረ ከጋሽዬ የሚበልጣሉ። በጣም ፈታ ያሉ እናት ናቸው። እንደ አንተም ልጄ ነህ ሲሉ እንዴት ደስ እንዳለኝ። አንተም ልጄ ነህ አሉ። የምር እኔ በቃ ውስጥ የሆነ ነገር ነው የተሰማኝ እንደዛ ሲሉ። እንዲ አራዳ አይደሉ? እንዲ አራዳ በነገራችን ላይ በቀደም እራሱ የልደታቸው ቀን ሰላሳ አመቴ ነው ሲሉ በጣም በቃ ቀልደኛ እናት እንደሆነ ደስ የሚሉ ቅልል ያሉ እናት በቃ ጓደኛም እናትም የሚሆኑ እናት ናቸው። እና እግዚአብሔር መስገን የኛ እናት የሁላችንም እናት ዛሬ ስላየንሽ፣ ከሀይብዬ ጋር ስለመጣሽ፣ ከብሩኬ ጋር ስለተዋወቅሽ፣ ዛሬ ከኛ ጋር እንዳጠቃላይ ከጨረቃ ፋሚሊ ጋር እንግዲህ ስለተገናኘሽ ደስ ብሎናል። የሁላችንም እናት ነሽ። ደስ የምት ናት በቃ ያለ አይደለ፣ ምን ልበላችሁ። እና እንግዲህ ያው የብዙዎቻችሁ ጥያቄ ወይም የብዙዎቻችን ጥያቄ በተለይ በበቀደሙ ቪዲዮ ብዙዎቻችሁ እንዴት የእናቷ ልደት ሳታከብር እንዴት የፍቅረኛዋን እንዴት እንዴት እኝኝኝኝኝኝኝ ስትሉ ነበረ። ግን እውነቴን ነው ምላችሁ አሁን እንደ እውነታው ስንነጋገር እንደ እውነታው ስንነጋገር በውስጥ ተነጋግረው ሊሆን ይችላል። አንደኛ ማሚን ያው ልጆቹ አሉ እንደምታዩት ፎ አርገው አክብረውላታል። ብሩኬ ልደት ላይ ግን ሀይሚ ብትቀር የምር ሰው ታረጓት አላችሁ። የምር ሰው ትሆናለች። እናት እኮ እናት ናት፣ ትረዳታለች። ሂጂ ብላት ሊሆን ይችላል። ምን አውቃችሁ ነው እናንተው እንደዛ ስትሏት የነበረው? በእውነት ማለት ነው። ቢያንስ እኮ ማሰብ ትችሉ ነበረ ሀይሚ እናቷን አስፈቅዳ ሊሆን ይችላል ብላችሁ ማሰብ ትችሉ ነበረ እና ይሄ ቀን አንድ ቀን ገጠመ ገባችሁ አንድ ቀን ሲገጥም ምን ትሁንሽ እና ሀይሚዬም ተናግራለች እንግዲህ ቀኑ እንደሆነብኝ የእውነት ብቀር ሰው ታረጉ ነበር ወይ አለች በነገራችን ላይ ሀይሚዬ ሰውም መስማት ሰውም ማዳመጥ የለብሽም ሰው የሚልሽን መልካም ጎኑን እንጂ አንዳንድ ጊዜ ጥሩ ኮሜንትን መስማት ጥሩ ነው። ለምን ያው ራስሽ እንድትመረምር እንድትጠይቅ ያደርግሻል። ግን ደግሞ ሰው ምን ይለኛል ይሄ በጣም ትችትን አትፍሪ፣ ትችትን አትፍሪ። በቃ ዛሬ በጣም በቃ የሰውንትን እንደ ሰለቻት ያየሁት ምንድን ነው ብሩኬ ልደት ላይ ብቀር ሰው ታረጉኝ ነበር፣ ማንም ሰው የሚያደርግሽ የለም። እኛም ቀር ይደብረን ነበር በእውነቱ ማለት ነው። ግን ሰው ስላለች ሳይሆን አንቺ ራስሽ አሁን ብሩኬን ትተሽ እንደው ሌላ ቦታ ቱ ያለች ሀብቲም በጭራሽ አታደርጊው። ብሩኬም ደግሞ ያን ቀን ኧረ ያለ ሀይሜማ አይሆንም፣ ሀይሜ የት አለች ሀይሜ የሌለችበት አይሆንም ነው ያለው። ተው ብሩኬ ልደት ላይ ሀይሜ ግዴታ መገኘት ነበረባት። ለዛ ነው እናቷ ጋር ያልሄደችው እንጂ እናቷን ጠልታ ወይም እናትና ፍቅረኛ አስበልጣ ምናምን እያላችሁ ስታሟት የነበራችሁ ሰዎች ተው፣ ደስ አይልም። ከስህተታችሁ ተማሩ። እግዚአብሔር ይመስገን አይምዬ ከቤተሰቧ ፍቅር ናት። ጋሽዬም እንደምታዩት ነው። ማሚንም ደግሞ ይው ዛሬ አየናት አብራ በሳቅ በፈገግታ እና ያው እንግዲህ ቶሎ ቶሎ በቪዲዮ ያ እስካሁን ድረስ ቪዲዮ ያልተሰራበትም ምክንያት አንደኛ በዓል ነው በዓል ነው። ደግሞ በዓል ደግሞ ለእናቶች በተለይ ለሴት ልጅ በጣም ከባድ ነው ጫናው ሁሉ በቃ እኛ ላይ ነው ሴቶች ላይ በዓል ሲደርስ ማለት ነው። እንኳን አይደለም ቪዲዮ ቦታ እንኳን አይደለም ፎቶ ቦታ ይቅርና የቤቱ ስራው ራሱ አያልቅም ቶሎ። እና ያው እስካሁን ድረስ ቪዲዮ ያልሰራውትም ከማሚ ጋር ምክንያት ይሄ ነው ብላ ምክንያቷን ተናገራለች። በቂ ምክንያት ነው። ሴት ከሆናችሁ ይሄን ትረዳላችሁ። ምክንያቱም በጣም ከባድ ነው። በተለይ በአመት በዓል ጫናው የሚበዛው ሴት ልጅ ላይ ነው። በቃ ሴቶች ላይ ነው እናቶች ላይ በዛ በዛ ምክንያት ነው ብላ ተናግራለች። ከዛ ባለፈ ግን እናታችን የሆነ በቃ ከብሩኬ ጋር ያላቸው ግብብነት ምናምን በአንድ ቀን በጣም ነው ደስ የሚለው፣ በጣም ነው የተግባቡት ምናምን ነገር በአንድ ቀን በቃ የሆነ ረጅም ጊዜ የሚተዋወቁ ሁሉ ነው የሚመስሉት እና ያው ቤታቸው ደግሞ የጭቆና ምናምን የሚባል ነገር የለም ሁላችንም በነጻነት ነው ብላለች አይምዬ። ያው ዘመናዊነት ነው ደስ ይላል። ባለጌ ልጅ የላቸውም። ባለጌ ልጅ ቢኖራቸው አረ ከልክ ያለፈ ነጻነት ጥሩ አይደለም ብለን እንል ነበር። ግን ደስ የሚለው ነገር ሁሉም ስርዓት ያላቸው ናቸው። ሁሉም አብርሽም እንደዚህ ቢሆን እኔ ለስራ ነው ብዬ ነው የማስበው እንጂ የእውነት ብልግና ኖሮበት ነው ብዬ አላስበውም። ግን ስራ ነው ብዬ ነው የማስበው አብርሽንም፣ እንጂ ያን ያህል የብልግና ስራ አይመስለኝም። ትንሽ ነው አሁን እሱ ፈንገጥ ያለው በዚህ ሰሞን፣ በተለይ ግን ያው የዩቱብ ባሪው ነው ብዬ ነው የማስበው እንጂ ሌሎቹ ሁሉም ቁጥቦች ናቸው። አንዳንዴ ቁጥጥር ሲበዛ በራሱ ጥሩ አይደለም፣ ሳይድ ኢፌክት አለው። እና ሀይምሻዬኒ ቆንጆ፣ ዛሬ በጣም ነው ደስ ያሰኘሽኝ በእውነት ማሚን ይዘሽ ስለመጣሽ ከብሩኬ ጋር ማለት ነው። በጣም ደስ የሚለው ደህና ሁኑ ልኝ፣ ወዳችኋለሁ። ሄደር ሰብስክራይብ አድርጉ ላይክ አድርጉ። ሀይ ሚዬም ሁለት መቶ ሀምሳ ተግባ። ትንሽ ነው የቀራት። እየሄደች ነው።